የመጀመሪያው መረጃ የሚሆነው አዲስ አበባ ውስጥ ያቆየናል። አዲስ አበባ እንግዲህ በተለይ የኤሌክትሪክ ተሽከርካሪዎች በስፋት እየተስተዋሉባት ያለች ከተማ ሆናለች። በሌላ በኩል ደግሞ የኮሪደር ልማትና የአረንጓዴ አሻራ ስራዎች አሉ። እነዚህ በተለይ ከዚህ ከአየር ንብረት ጋር ተያይዞ አዲስ አበባ እየሰራቸው ያለው ስራ ከባድ ስራ ስለመሆኑ አንድ ማሳያ ነው እና ከሰሞኑ የሰማነው ዜና ደግሞ በአዲስ አበባ ውስጥ አንድ የፍጥነት መንገድ ይገነባል ተብሏል። ይህ የፍጥነት መንገድ የኤሌክትሪክ አውቶቡሶች ብቻ የሚሽከረከሩበት ነው ተብሏል። ወደ 15 ኪሎ ሜትር ርዝመት ያለው መንገድ ነው ይገነባል የተባለው። በዚህ የ15 ኪሎ ሜትር መንገድ ውስጥ 20 ጣቢያዎች ይኖራሉ። በእነዚህ 20 ጣቢያዎች አንድን ባስ ለመጠበቅ ከ1 ድ ደቂቃ እስከ 15 ደቂቃ ነው ሰዎች መጠበቅ የሚጠበቅባቸው። ይሄ በጣም ዘመናዊ ሆኖ ይገነባል ነው የተባለው። ወደ በቀን ወደ 400 ሺህ ዜጎችን ያገለግላል ተብሏል። ይሄ ባስ እንግዲህ አንድም የከተማዋን የዝማኔ ማሳያ ነው። ሰዎች አሁን በተለይ አሁን የኮሪደር ልማት ስራው ከመጣ መንገዶች መስፋት ከጀመሩ የታክሲ ተራዎች ስርዓት ከያዙ በኋላ የሰልፍ መቀነሶችን እንመለከታለን እንጂ አዲስ አበባ መልኳ አያልነበረም አሁን ደግሞ አዲስ ተጨማሪና የኤሌክትሪክ ባሶች በስፋት ሲገቡ ደግሞ በዚኛው መንገድ በመጠቀም እንግዲህ ሰፋ ያለ አገልግሎት ይሰጣል ተብሎ ይጠበቃል። ይሄኛው መረጃ ይዞት የወጣው ጋዜጣ ፕላስ ነው። በተለይ ከአዲስ አበባ መንገዶች ባለስልጣን አገኘት ብሎ ይዞት የወጣው መረጃ ነው። ይህ መንገዱን የሚሆን ከሆነና በሁለት አመታት ውስጥ ተገምቶ ይጠናቀቃል ነው የተባለው ይህ መንገድ ይሁን ሲሆን እንግዲህ አዲስ አበባ ሌላ መልክ ይኖራታል። የትራንስፖርት ስርዓቷንም የሚቀይርላት ይሆናል ማለት ነው። የሌሎች ሀገራትም ተሞክሮ እንደዚሁ ነው የሚያሳየን። በተለይ ወደ ውጭ ሀገራት ስንመለከት አብዛኛው ማህበረሰብ የህዝብ የትራንስፖርት መገልገያ መሰል ባሶችን የሚጠቀመው ጊዜውን ይቆጥብለታል፣ ወጪውን ይቆጥብለታል። አጠቃላይ መሰረተ ልማቱም ያንን ታሳቢ አድርጎ ነው የተገነባ አሁን ካለው ኢትዮጵያ ፍላጎት ወይም አረንጓዴ ኢኮኖሚን የመገንባት ፍላጎትም ጋር የተሳሰረ ነው የሚሆነው። ዘርፈ ብዙ ፋይዳዎች ያሉት መሆኑን ያሳየናል። እንዲህ አይነት አዳዲስ ቴክኖሎጂ ሲመጡ በተለይ በአውሮፓ ከተሞች የምንመለከታቸውን ዘመናዊነት አዲስ አበባ እያመጣች እየተቀበለች የተገበረች ስለመሆኑ እንመለከታለን። አንዳንድ ከተሞች ሰሙ እንደሆነ ለ15 ደቂቃ ባስ ወይም ባቡር ሲዘገይ ይቅርታ የሚጠይቁበትና የሚቀጡበት መንገድ አለ። አዲስ አበባ ውስጥ እንግዲህ ጃፓኖች በስፋት ይጠቀሳሉ። በዚህ አዲስ አበባ ውስጥ ደግሞ ለረጅም ጊዜ ሰው ተሰልፎ የምትመለከትበት ከተማ ነበር። አሁን ያየ የተቀየረ አዳዲስ ቴክኖሎጂዎች ሲመጡ ደግሞ የአውሮፓ ከተሞች ዝማኔን አዲስ አበባ ውስጥ የምንመለከት ይሆናል። አንዱ ይሄድ አዲስ አበባ ላይ ባሶች በተወሰኑ ደቂቃዎች መቆየት እንደሌለባቸው የሚወስን ሕግ ወጥቷል። አደለ ይህን ያህል ደቂቃ መቆም የለባችሁም በዚህ ደቂቃ ውስጥ መነሳት አለባችሁ የሚለው ነገር ህዝቡ ብዙ እንዳይንገላታና በተለይ ከተማዋ ይዘው ከመጣችሁ እድገት ጋራ አብሮ የሚሄድ ይመስለኛል። አሁን በተለይ ከተማ ውስጥ እየተሰሩ ያሉ የኮሪደር ስራዎች ና የመንገድ ማስፋት ስራዎች ይህንን የሚያሳልጡ ይመስላል። ሌላኛው መረጃችን ወደ ስፔን ይወስደናል። ስፔን ባርሴሎና ውስጥ እንግዲህ በእግር ኳሱ ባርሴሎና እናውቃለን እና ከ ከባርሳ ውጭ ደግሞ እዛው ባርሴሎና ውስጥ በስፋት የሚታወቅ አንድ ስራ አለ። 143 ዓመታትን ፈጅቶ አሁንም ድረስ አልተጠናቀቀም። ነገር ግን የከተማዋ ትልቅ ምልክት ነው። ከተለያዩ ሀገራት እየሄዱ ይጎበኙታል ና ይሄ የትውልድ ቅብብሎች ነው የምንመለከትበት ግንባታ ነው። ካቶሊካዊት ቤተክርስቲያን ቅዱስ ቤተክርስቲያን ነው። ነገር ግን 143 ዓመታት ፈይቷል። በተለያዩ ጥበቦች እየተገነባ ያለ ስራ ነው። ይሄ እንግዲህ 143 ዓመታት ስናስበው የአንድ ሰው እድሜ እዛ አይደርስም። ነገር ግን ለቀጣዩ ትውልድ እየተገነባ ያለ ፕሮጀክት ነው። ይህን ፕሮጀክት ወደ ሀገራችን አምጥተን እንመልከተው። እንግዲህ ኢትዮጵያ በተለይ አንድን ስራ ሰርቶ የሄደን ሰው ወይም ስራዎቹ ለሀገር ይጠቅማሉ ተብሎ እስከታሰበ ድረስ ያንን የማስቀጠል ባህላችን ደካማ ነበር እስካሁን። አንዱ የፖለቲካችንም ችግር፣ የኢኮኖሚያችንም አለማደግ፣ የኢትዮጵያም ወደኋላ መቅረት ምልክት ተደርጎ የሚጠቀሰው አንዱ የሰራውን አንዱ የማፍረስ እንዲሁም ጠቅላይ ሚኒስትሩ በመደመር መጻፋቸው የደምስሶ መቅዳት የፖለቲካ ባህላችንን እናስቀራለን በሚል አስቀምጠውታልና ይህን ደምስሶ የመቅዳት ባህል የሚያስቀር ባህል ኢትዮጵያ ውስጥ አሁን የመገንባት ስራዎች ጅምሮች አሉ። ለምሳሌ ታላቁ ህዳሴ ግድብን ስንመለከት በዛኛው የመንግስት ወይም ደግሞ በኢህአዴግ የመንግስት ስርዓት የተጀመረ ፕሮጀክት ነው። ነገር ግን ለሀገር ይጠቅማል ተብሎ እስከታሰበበት ድረስ የብልጽግና መንግስት ደግሞ ሲመጣ ያንን ፕሮጀክት አስቀጥሎ አስመርቆ ለህዝብ ይፋ አድርጓል። እንዲሁም ሌሎች ፕሮጀክቶችን አሁን እየተመለከት ነው። እንዲህ አይነት ባህሎች ኢትዮጵያ ውስጥ አልነበሩም። በትንሹ እንኳ ስንመለከት አንድ የቀለል ያለ ተቋም ኃላፊ ሲመጣ የቀድሞ የነበረውን የኃላፊ ስራዎች መሰረዝ እና አዲስ የራሱን ባህል የመትከል ስራዎች ነበሩ ኢትዮጵያ ውስጥ በስፋት የሚስተዋሉት። እነዚህ ደግሞ ሀገሪቱን ወደኋላ እንዲያስቀሩ በየጊዜው አዳዲስ ነገሮች እንዲ ጀመሩ የተጀመሩ ስራዎችን የማጠናከር ባህላችንን ጎርተውት ነበር። እንደ ስፔን ያሉ ወይም ደግሞ ዘመናዊ ሀገራት ግን አሁን የደረሱበት ደረጃ ላይ መድረስ እንዲህ አይነት የትውልድ ቅብብሎች ታሪክ አላቸው። እንግዲህ ይህን የመቶ አርባ ሶስት ታሪክ ስትመለከተው አንድ ሰው ወይ ሰማንያ ወይ ዘጠና ዓመት ኖሮ ሊሆን ይችላል እዛ ገር ላይ ነገር ግን እየገነባ ያለው ቀጣይ ለሚመጣው ትውልድ ነው እና ከእንዲህ አይነት ፕሮጀክቶች ኢትዮጵያ ምን ትማራለች በሚል ነው ያቀረብ ነው። በእርግጥ ተሞክሮች አሉ። ኢትዮጵያ ውስጥ አሁን በቅርቡ ታላቁ ህዳሴ ግድብ እናነሳል። እንደ ኢትዮጵያ አየር መንገድ ያሉ ፕሮጀክቶችና ተቋማትን ደግሞ ከትውልድ ትውልድ ያሸጋግርንበት መንገድ ከስፔኑ ፕሮጀክት ባለፈ እኛ ውስጥም የምንማርባቸው ፕሮጀክቶችና ተቋማት አሉ። ኢትዮ ቴሌኮምንም ማንሳት እንችላለን። ዘመን ተሻጋሪ የሆኑ ተቋማትን በመገንባት ረገድ ሊጠቀሱ የሚችሉ ብዙ ተቋማት አሉ። መከላከያችንም ልክ እንደዛው ዳር ድንበሯን አስጠብቆ በመቆየት ረገድ ከዘመን ዘመን ተሻግሮ የኢትዮጵያ ሉዓላዊነት ከነ ክብሯ አስጠብቆ ቆይቷል። ግን በፕሮጀክቶች በተመለከተ ደግሞ በአንዱ መንግሥት ስርዓት ውስጥ ብዙ ፍላጎት የተሰጠው ብዙ ትኩረት የተሰጠው በሌላኛው የሚነፈግ ነበር። ቀደም ሲል ስታነሳው ነበር። ጠቅላይ ሚኒስትር አብይ አህመድ በተለያዩ መድረኮች ባነሷቸው አጋጣሚዎች ላይም ያለፉ ጊዜያት ላይ የነበሩ መልካም ጅምሮችን መልካም ተሞክሮዎችን ይዘን አሁን መደመር የምንችላቸውን መጨመር የምንችላቸውን ጨምረን አሻሽለን ለነገ ትውልድ እውን እንዲሆኑ እንሰራለን የሚሉ ሀሳቦችን በተደጋጋሚ ያነሳሉ። ያለፈው ሁሉ ጥፋት አይደለም፣ ያለፈው ሁሉ መልካም አይደለም። መልካሞችን ማስቀጠል መታረም የሚገባቸውን ደግሞ ማረም ይገባልና ትውልድ ያው ሀገር የምትገነባው በትውልድ ቅብብሎች ነው። አደጉ በለጸጉ የምንላቸው አሜሪካ ሳይቀር አሁንም ቢሆን የትውልድ ቅብብሎሽን የሚፈልጉበት ጊዜ ላይ ናቸው። በተለይ ጠቅላይ ሚኒስትር አብይ አህመድ የጫካ ፕሮጀክት ወይም የጫካ አዲሱ ቤተ መንግስትን ግንባታም አንድ ወቅት ሲያነሱ ሰንታችሁ ከነበረ ወደ አምስት መቶ ዓመት ይፈጃል ብለው ሲናገሩ በርካታ ሰዎች መነጋገሪያ አድርገውት ነበር። እንዲህ አይነት ፕሮጀክቶች ለዚህ ማሳያ ናቸው። ለአንድ ትውልድ ብቻ የምሰራው ስራ ሀገርን አያሻግርልህም። ኢትዮጵያ ትዘልቃለች፣ ትውልዶች ያልፋሉ። ግን ኢትዮጵያን የሚያዘልቁ ፕሮጀክቶችን እየሰሩ መሄድ ነገ ትልቅ ሀገር እንድትኖረን ያደርጋል። እና አንድ ለዚህ ማሳያ ይሆናል ብለን ያመጣ ነው መረጃ ነው። ሌላው ወደ ቻይና ነው የሚያሻግረን ና እንግዲህ በቴክኖሎጂ በተለይ በየቀኑ አዳዲስ ነገር ነው እያሳየችን ያለችው። እዚህ ጠዋት ላይ እንግዲህ በየቀኑ የቻይናን የቴክኖሎጂ ጉዳይ ይዘን እንመጣለን። ዛሬ የኑክሌር የኃይል መቆጣጠሪያ ወይም የኃይል ማምረቻ ተቋሞቿን በኤአይ ልትመራ ስለመሆኑ መረጃ ወጥተዋልና ይሄ በጣም መነጋገሪያ ሆኗል እንግዲህ ከተወሰኑ ዓመታት በፊት የሀገራት የህያልነት መወዳደሪያ ኒኩሌር ፓወር ነበር። አሁን ኤ እየሆነ መጥቷል። እና ቻይና በኤአይ ዘርፍ በጣም እየመራች ያለች ሀገር ናት። እንግዲህ በጣም ጥንቃቄ የሚፈልግ የኃይል ማመንጫ ተቋም እንደሆነ ይታወቃል። በጣም ጥበብን የሚጠይቅ በጥበብ መመራት ያለበት ተቋም እንደሆነ ይታወቃል። በቅርቡም ኢትዮጵያ ወደዛ እየገባች እንደሆነ እናስታውሳለን። ና ቻይና ይህን ዘርፍ በኤአይ ለመምራት ስለማሰቧ ይፋ አድርጋለች። በሌላ በኩል ደግሞ የስድስተኛው ጄኔሬሽን የኔትወርክ ወይም ቴክኖሎጂን ሙከራ አድርጋለች። ይሄ በጣም ቻይና ኤአይ እና በአዳዲስ ቴክኖሎጂዎች እየመራች ስለመሆኗና አሜሪካም አሜሪካ ወይም ደግሞ እንግዲህ ዓለምን እየመራች ካለችው አሜሪካ ጋር በስፋት እየተራራቁ ወይም ውድድሩን እያሰፉ የመጡ ሀገራት ሆነዋል። ትላንትና እንግዲህ የሀገሪቱ የቴክኖሎጂ ሚኒስቴር ይፋ እንዳደረገው ስድስተኛው ትውልድ ኔትወርክን በይፋ ማስጀመር ወይም ደግሞ ሙከራ ማድረግ ጀምራለች። ይሄ በጣም ለኤአይም በለው ለተለያዩ ቴክኖሎጂዎች በስፋት ዳታዎችንም ለኢንተርኔቱ ማለም በጣም ፈጣን የሆኑ መረጃዎችን በማይክሮሰከንድ ውስጥ በቀላሉ መረጃዎችን ማግኘትና መላላክ እንዲሁም ደግሞ ስራዎችን በቀላሉ መስራት የምትችልበት የስድስተኛው ትውልድ ኔትወርክ ነው። አሁን አለም የፋይፍ ጂ ኔትወርክ ነው እየተጠቀመ ያለው ። ቻይና ግን ስድስተኛውን ትውልድ ኔትወርክ በይፋ መሞከር አድርጋለች። የተሳካ ነውም ብላለች። በተለይ የአለም ሀያላን ሀገራት ከዚህ ቀደም ፍክክር ሲያደርጉባቸው የነበሩትን አካሄድ ወደ ቴክኖሎጂ በመቀየር እነዚሁ የዓለም ሀያላን ሀገራት አሁን ፍክክራቸውን በቴክኖሎጂ አድርገዋል። እና ቴክኖሎጂ ምን ያህል እየተራቀቀ የትኛው ምዕራፍ ላይ እንደደረሰ ማሳያ ተደርጎ ይወሰዳል ና አንድ ሀገር አንድ ሀያል ሀገር ራሱን ምን ያህል በቴክኖሎጂ እየገነባ ዓለምን ለመቆጣጠር የሚሄድበት መንገድ የሀያላኑ ሀገራት ፉክክር እንዲያይል እያደረገው ይገኛል ና ቻይና በዚህ ረገድ እንግዲህ ከምትፎካከራባቸው ሀገራት የዓለም ሀያላን ሀገራት መካከል አንዷ ሆናለች ና እርስ በርስ ያለው ፉክክር ወደ ቴክኖሎጂ መቀየሩ የቴክኖሎጂ አብዮት እንዲመጣ እያደረገ ይመስለኛል። ጠቅላይ ሚኒስትር አብይ አህመድም አንድ ወቅት አሁን ያለንበት አብዮት የኤአይ አብዮት ነው። እንግዲህ ኢትዮጵያ ያለፈች ያለፈችባቸው መንገዶች የተለያዩ አብዮቶች እያመለጧት መጥተዋልና አሁን ከአዲሱ አብዮት ጋር መራመድ አለባት ብለው ሲያነሱ ነበር። ኢትዮጵያም በኤአይ ዘርፍ እየሄደችበት ያለው መንገድ የሚያስመሰግናት ይመስለኛል። አዎ፣ እንግዲህ በተለይ አሁን ባለንበት የዓለም የኢኮኖሚ ስርዓትም ወይም የልማት ስርዓት ላይ ከነጠላ የኢኮኖሚ አካሄድ ወደ ብዝሃ ኢኮኖሚ አካሄድ እየሄደ ነው። ይህን ሁሉ ግን ደግፎ እየያዘ ያለው ቴክኖሎጂ ነው። በጣም የበለጸጉ የምንላቸው ሀገራት ደቡብ ኮሪያን ማንሳት እንችላለን ቻይናን ማንሳት እንችላለን። በጣም በፍጥነት አደጉ የምንላቸው ሀገራት ቴክኖሎጂን ተጠቅመው ነው የተሻለ ለውጥ ማምጣት የቻሉት። ከኢትዮጵያ ያነሰ የቆዳ ስፋት ከኢትዮጵያ ያነሰ የህዝብ ብዛት ይዘው እነ እስራኤልን መመልከት እንችላለን። በዓለም ላይ ግዙፍ ተጽዕኖ ፈጣሪ መሆን ችለዋልና፣ አሁን ላይ አለማችን ላይ ግለሰብ የሚሆን ተቋም የሚሆን ሀገር ልዩነትና ለውጥ ሊፈጥር የሚችለው ቴክኖሎጂ ቴክኖሎጂን አዳፕት አድርጎ ፈጥሮ ያንን አሻሽሎ መጠቀም በመቻል ነው እና በዚህ ረገድ ቻይና በጉልህ የምትነሳ ተጽዕኖ ፈጣሪ ሀገር እየሆነች ነው ያለችው። የአሜሪካና የቻይና የንግድ ጦርነትም በአመዛኙ አሁን ላይ ከመደበኛው የንግድ እንቅስቃሴ በማይተናነስ መልኩ የቴክኖሎጂም ፉክክር ውስጥ የገቡበት ሁኔታ እናያለን። ቲክቶክን እንዳብነት ማንሳት እንችላለን። አሜሪካ ውስጥ ትልቅ ተጽዕኖ ፈጣሪ ሆኗል። በመሪዎች ደረጃ መነጋገሪያ ሆኗል። የዚህን ድርሻ ለመግዛት የተደረጉትን ጥረቶች ማንሳት ይችላል። የሌላኛው መረጃችን ወደ አውስትራሊያ ይወስደናል። ይሄ እኛ ሀገርም በተለያዩ መንገድ እንመለከተዋለን፣ የማጭበርበር ጉዳይ ነው። እንግዲህ የዜጎችን እጣ ፈንታ ወስናለሁ ወይም ደግሞ አውቅላቸዋለሁ በሚል ወደ 46 ሚሊዮን ያጭበረበረች ዜጋ ነች። ከልጇ ጋር በመሆን ሁለቱም በቁጥጥር ስር ውለዋል። እንግዲህ የሀገሪቱ ፖሊስ ምርመራ እያደረገ ነው። የኛ ሀገር እንግዲህ በተለያየ አጋጣሚ ሰዎች ሲጭበረበሩ እንሰማለን። እንደዚህ መረጃ የመጣ ነው ለአንድ ለመማር ነው እኛ ሀገር ከተለያዩ ባንኮች ነው የምንደውል ብለው ይደውላሉ። አካውንትህን ማጭበርበር እንዲሁም የተለያዩ የሚሰሩ አዲስ አበባ ውስጥ በወንጀሎችን እንሰማለን። በተለይ ቴሌግራም ላይ የሆነ አይነት ግሩፕ ይፈጠርና ከዛ በኋላ ጣፈንታችሁ እናስተካክላለን፣ እንዲህ እናደርጋለን የሚሉ ከብዙ ፎሎወር ወይም ደግሞ ብዙ ሜምበር ካገኙ በኋላ አባል ካገኙ በኋላ የግሩፕ ስሙን ቀይረው የሰዎችን ጣፈንታ መቀየር እንደሚችሉ ህይወትን ማሻሻል እንደሚችሉ ገንዘብን እናበዛለን የሚሉ ጭምር። እሱም ብቻ ሳይሆን አሁን ላይ እየተለመደ የመጣው በተለይ በግለሰብ ደረጃ የቴሌግራም ቻናሎችን እንትን ሃክ በማድረግ ገንዘብ መጠየቅ፣ ገንዘብ እንዲሰጣቸው ማድረግ፣ የቅርብ ሰው መምሰል፣ ያንን ሰው በመምሰል ገንዘብ የማጭበርበር ድርጊቱም እየሰፋ መጥቷልና ምናልባት እንደዚህ አይነት መረጃዎች በእኛ ሀገር ባሉ እንደዚህ አይነት ሂደቶች ላይ ጥንቃቄ ማድረግ እንዳለብን የሚያመላክት ይመስለኛል። በተለይ የአውስትራሊያው መረጃ እንግዲህ የጣፈንታችሁን አቃለው በሚል ገንዘብ ነው የምትቀበለው። እንግዲህ የጣፈንታህን የሚያቀልሰው ካንተ ገንዘብ ወስዶ ሀብታም የሚሆንበት መንገድ ነው የሚያመቻቸው። ወደ 46 ሚሊዮን የሚሆን ብር ዶላር እንግዲህ ከህዝቡ ሰብስባለች። ሀብታም ትሆናለህ ብሎ የሚል ሰው ከአንተ ገንዘብ የሚወስድ ከሆነ ምን እንደሆነ አንተ መገመት ቀላል ነው። ሰው ብዙ ጊዜ የሚሸወደው ነገር ነው። የሚገርመኝ እሱ ነው። ያንተን ኔው ተቀይራለሁ፣ ገንዘብህን አበዛልሃለሁ ይላል። ገንዘብ ማብዛት ከቻለ ለምን ደንበኛ ይፈልጋል? በራሱ የራሱን ገንዘብ ገንዘብ ይችል ነበረ እና አንዳንድ ጊዜ እንደ ሁኔታዎች ግርምትን ያጭራሉ። ልብ ባላሉ በተጨነቁ ሰዎች ላይ ወይም ደግሞ ለጉዳዩ እምነት በሚጥሉ ሰዎች ላይ ግን ከፍተኛ የሆነ ስነ ልቦናዊ፣ ማህበራዊ፣ ኢኮኖሚያዊ ቀውሶችንም ያስከትላል። ቀላል የሚባል ነገር አይደለም። ውጭ ሀገር እንልካለን በሚልም ብዙ ገንዘብ የሚቀበሉ አካላት አሉና ቆም ብሎ ማሰብ ያስፈልጋል የሚለውንም ያዝ አድርጎ ተገቢውን የህግ እርምጃ መውሰድ እንደሚያስፈልግ ያመላክተ። ጥንቃቄዎቹ በጣም መደረግ አለባቸው። ማህበራዊ ሚዲያውን ስናነሳ ሁለት መልክ ነው ያለው። አንደኛ አሁን ያነሳችሁት በተለይ የሚያጭበረብሩበት መንገድ በስፋት አለ። በሌላ በኩል ደግሞ ለተጎዱ ሰዎች የሚደርሱ ሰዎችም አሉ። ማህበራዊ ሚዲያውን በመጠቀም የተለያዩ የበጎ ስራዎች በዚሁ በማህበራዊ ሚዲያ ይሰራሉ። ማህበራዊ ሚዲያ ለበጎ ነገር ከተጠቀምነው ነው ሰዎችን ያሰባስባል፣ እንድንተጋገዝበት ያደርጋል፣ መረጃዎችን እንለዋወጥበታለን። ነገር ግን በሌላ በኩል በእንዲህ አይነት ማጭበረበሮች የሚሰሩበታል እና ሁለት መልክ ያለውን የማህበራዊ ሚዲያ ሚዲያ የሚጠቅመን መልክ መርጠን መጠቀም እንዳለብን ለማሳሰብ መልካም ንብረቴ እናመሰግናለን። ጥሩ ጊዜ